ጉድ ጉድ ጉድ! ሴትና አህያ ትጠግብ ልከት የላትም ይላል ያገሬ ሰው። እውነታቸውን ነው ማለት ነው፣ ሴትና አህያ ትጠግብ ልከት የላትም። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቀመም ቻናል ተከታይ በሙሉ እንዴት ናችሁ? ልይ ሰላም ናችሁ? ኔ ሰላም ነኝ፣ ሐምዴ የላ። ለቻናል አዲስ የሆናችሁ ለቻናል አዲስ የሆናችሁ ሸላይክ ሰብስክራይብ እያረጋችሁ ገባ ገባ እያላችሁ አበረታቱ ማለት ነው ሀባይቦቼ። ጉርታ ይሰማ መስከረም አይጠባ አላዲ ጉባል አገሩ አንድ አረብ ሀገር የምትመጣ እህት ወለወንድም አብዛኛውን ሴቶች የእናትና የአባታቸው ቤት ጅብ ውሻ ቢገፋው የዘመመ ይወርቃል። እዝም መጥተው አላማቸውን የወጡበትን እቅር ፕሮግራም ቤተሰብ አደራ ብሎ የላካቸውን ተልእኮ የሚለሱ ብዙ ዘልዘላ ሴቶች አሉ። ዛሬ ደግሞ እንደማናቸውም ሰው ሶሻል ሚዲያ ተከታይ ስለሆንኩ ራሴም ተጠቃሚ ስለሆንኩ ዞር ዞርትል የሚያስቅም የሚያስገርምም የሚያሳዝንም የሚያስጠላም ነገር አይቻለም። እሱም ምንድን ነው ዳውድ ቶፕ ማለት ነው። ያው እሱም እሷም አረብ ሀገር በነበሩ ጊዜ ምንም ነገር አድርገው አልገቡም ሀገር። እነሱም ራሳቸው በሶሻል ሚዲያ በቻናላቸው ላይ ተናግረዋል። ሁኖም ሳለ ዛሬ በሀገራቸው ላይ ግረው ጥረው ጠንክረው በተለይ እሱ ጎበዝ ነው ዳውድ ታላመሰግነው ታላደንቀው አላልፍም። ጎበዝ ነው፣ ለእህቶቻችንም የተለያየ ምክር ይመክራል። ጎበዝ ነው በትዳሩ፣ በልጆቹ፣ በቤተሰቦቹ በኑሮ ኮንፊደንስ ያለ ጀግና፣ በራሱ የሚተማመን በረሃ ላሉት እህት ወንድሞቹ የሚያዝን ምክር የሚሰጥ ጎበዝ ጀግናሌ ነው ዳውድ ቶብ ማለት ነው። ቤታቸው በቃ እየተለያየ ተኢኑ አሁን አሁን ዘበን በአረብ ሀገርም ሆነ በኢትዮጵያ ኑሮ ውድነት አለ እየተባለ፣ በአረብ ሀገርም እንዴት ተፈለገ ነገር አይገዛም፣ አይበላም፣ አይጠጣም። በጣም ኑሮ ውድን ነው። ተራሳችን እየገዛን የምንጠቀመው የምንፈልገውን ነገር ሁሉ ማለት ነው። እና ከአረብ ሀገር ኑሮ የበለጠ ፏ ፈች አድርጎ ሚስቱን አንቀባሮ መዲያም አርጓት እየኖረ ለብራክም ቢሆን ቅጥ አለው። እህልም ቲበዛ ምን ይሆናል? ብስናት ይሆናል፣ በሽታ ይሆናል። ጥጋብም ልክም ቀልድም ብራንክም ልክና ስርዓት አለው። አረብ ሀገር ህድ ያለሁ ብላ ብራንክ አድርገዋለች። እሱም የሆዱን የሚመስለውን ሊናገር ያሰበውን ነግሯታል። ይሄ ራሱ በቂዋ ነው። እንደውም እየሰዴ በቅም አላም ሁሉ እያለ ማለት ነው። ይሄ ሁሉ በቂዋ ነው። ምክንያቱም አትፍረድ ይፈረድብሃል ነው አረብ ሀገር በኖሩ ሰዓት ምንም ታይሰሩ ሀገር ገብተው የተደላደለ ኑሮ ቆንጆ ባልሰጥቷቸው የተደላደለ ኑሮ እየኖሩ እንደገና በአረብ ሀገር ሴቶች ያጃጅሉናል። ለምን እነሱ እኮ አረብ ሀገር መጥተው ለቤተሰብም ሆነ ለራሳቸው እንደ ማናቸውም የሚሰራ የጭቃ ቤት እንኳን ሰርተዋለዱ ጊዜያቸውን ትጃጃሉ፣ ጊዜያቸውን ዘመለውት፣ ይበሉት፣ ይጠጡት፣ ይለብሱ የመጡበትን አላማ ረስተው የሰው አገር ለመስሪያ እንጂ ለመኖሪያ እንዳልሆነ ብዙዎቻችን እናውቃለን፣ ብዙዎቻችን አናውቅም። አዎ ያለ ማወቅ ነው ወደኋላ የሚገትታቸው፣ ያለ ማወቅ ይመስለኛል ለእህቶቻችን። የመጡበትን አላማ የረሱ የሚጃጃሉ ደግሞ አንዳንዴ በጣም የሚገርም ነው። ዝና ይመታሃል ኋላ ኋላ ላይ በዘነዘና አንዳንዱ ማለት ነው። ተንዘላዝሎ ተንዘላዝሎ እጥሩ ትዳር ላይ ይወርቃል። አንዱ ደግሞ አንዳንዱ ደግሞ ተንዘላዝሎ ትንዘላዝል ይገኛል አሁን ብዙዎቹ ሴቶች አረብ ሀገር መጥተው ምንም ለራሳቸውም ለቤተሰብም ለምንም ያልቀየሩ ተንዘላዝለው ሀገር የገቧሉ፣ ግን ጥሩ ትዳር ሰጥቷቸው ተንደላቀው በሰራተኛ የሚኖረዋሉ። ሾፎከ እንደዛ እንዲያት ሆነ። አላህ ስብሐና ተዓላ ለኛ ያለውን እጣፈንታ ፈንታ እንደ በሶተኛቻችን በስዴ ብዙ ነገር የምታጣ ነገር አለ ቤተሰብ ይታጣል። ዘመድ ጎረቤት፣ ብዙ ነገር ንብረት ብዙ ነገር እንደዛ ሆኑ። ለእኛ ለኛ ለጠንካራዎቹ ለሚስኪኖቹ በርትተው ለቀን እረፍት ለማያምራቸው ትዳር ልጅ ለማያምራቸው ለኛ ደህና የማታ እንጀራ ይወፍቃል። የማታ እንጀራ ይወፍቃል ለኛ ለኛ አለለዛማ በሰራተኛ ተቀምጠው ሳውዲ መተው ነገራት እኮ ሳውዲ መተሽ ምን ሰራሽ አላት እኮ ቅማላ መስተሚላት ራሷን መቶ ይሄ ሁሉ ውርዴቷ ነው ብታውቀው። አዎ ሳውዲ መታ ምንም አሰራችለት ራሱም ተናግሯል፣ ራሷም ተናግራለ። ራሱ ነው ወጥቶ ገብቶ ግሮ፣ ጎላ ጎበዝ ነው ጀማል ጎበዝ ነው። ዲያው ይሄ ዲያውር ጎበዝ ነው፣ ጀማልም ጎበዝ ነው። ልጆቹን ሚስቱን በኮንፊደንስ ጽድት ታርጎ ፏርጎ ተኢኑ የአረብ አገር መዲያም አስመስለው ነው የያዟቸው። ጀማልም ዲያውዲ ሚስቶቻቸውን አሁን የጀማልም ሆነ የዳውድም ማለት ነው። አረብ ሀገር መጥተው የጭቃ ቤት እንኳን አልሰሩም። ወለረ ራሳቸው ወለለ ቤተሰብ እንዲሁ ገቡ ባሎቻቸው ሌቀን ብርድ፣ ፀሐይ፣ ጨለማ፣ ብርሃን ታይገልጣቸው ታይበግራቸው ወጥተው ግረው ጥረው ሰው አርገዋቸው ብለው ብለው ደግሞ በአረብ ሀገር በመጣቸው አንዱን ትትለው አንዱ አንዱን ትትለው አንዱ ቀዳዳዋ በሞላባት አሩቷ አይሸፎን አይደፈም ባላት ምስኪን አረብ ሀገር በምሰራው ሊቀልዱ ቡድ ይጋሉ። ሴት ልጅ እኮ ትጠግብ አሯን በጥፊት ትማታለች ይላሉ፣ ትክክል አባባል ነው። ስንቶቻችን አንዱን ቀዳዳ ትንጠግነው ነው አንዱ አንዱን ትንሸፉነው አንዱ ይከፈታል። እንደማናቸውም ማናቸው ወንድ አንጭ ብር እያለ እንኳን ትዳርን፣ ላይፍን፣ ልጅን ወልዶ እየሳሙ ማሳደግ ይናፍቀናል ያውም እንደ ጀማል ና እንደ ዳውድ እንቺ እንጂ አንጪ የማይል ወንድ የለም በአሁን ሰዓት። አሁን ጀማል ና ዳውድ እንቺ ነው እንጂ አንጭ አይላትም። ብሄል ሊጠጭልኝ ምን ልግዛልሽ ምን ላልበስሽ ነው እንጂ የሚላት አንጭት ታንቺ አይለም። የሌሎቹ ወንዶች ግን አንጭ አንቺ ምን አለኝ ኔ አንጭ ነው የሚለው ያንኑም አንጭ እየተባልን እንኳን ጎጆ ቀልሰን የባል ላይፍ ና የሌ ላይፍ ይናፍቀናል። ያን ስንቶቻችንን ያጣ ነው በበረሃ አንዱን ቀዲያዲያትን ጠግን አንዱ እየተከፈተ ያላችሁበትን አልሐምዲ ወይም ተመስገን አምላክ የበላችሁ ሆን አለ ብትኖሩ ለብራክም ቢሆን አትቀልዱ። ህይወት ቀልድ አይደለችም። ዝና ይመታሻል ኋላኋላ ኋላ በዘነዘና። ይሄ አሁን እንደዚህ ለብራንክ ያልሽው እውነቱ ተገልብጦ ቢመጣብሽ ምን ይበቃሻል? አረብ ሀገር ስንት ዓመት ኑሮሽ ሰርተሽ ቤት ያለርሽውን አሁን አረብ አገር መጥተሽ አሰሬም ምን የዛን ጊዜ ያፊን በደፈነው ባላልኩ ለቀልድም ቢሆን ብለሽ የምታለቅሽበት ቀን በተገላቢጦሽ ቢመጣ ምን ታያለሽ? ነውር ነው። ቲነጋ ሐምዲ ቲመሻ ሐምዲ እያልሽ ባልሽን እግሩን እያጠብሽ፣ እግሩን ጉልበቱን እየሳምሽ ቲገባ ቲወጣው የኔ ፍቅር፣ የኔ ማር፣ የኔ ሞገስ፣ የኔ ድምቀት የኔ የብረት ምሰሶ እያልሽ እያሞገሽ መብላም መጠጣት ነው ያለብሽ። አዎ ዛሬ በአረብ አገር ልንገራችሁ፣ ተስንታ እንዲንጅ ፈዋካ ያለበት ቤት የለም። የሰላጣ የሚከታተፍ መቃድ እያለበት ቤት የለም። ቤብሲ መረንዳ ጋዝ ነገር ሆነ የሚበጠበጥ ጁስ ነገር የለም። አሁን አረብ ቤት ማለት ነው ያው ነጭ ሩዝና ዶሮ ስጋ ቢኖር ነው ታስንት አንድ ቤት ነው ይሄ የጠራሁላቸው ቢኖር አብዛኛቸው ቤት የለም። ለምን? ኑሮ ተወዷል። ዳዊድ እና ጀማል ግን ፈዋካው ተላጃ ሞልቷል። የሰላጣው፣ ቆስጣው፣ ቲማቲሙ፣ ኪያሩ፣ ሽንኩርት፣ ሎሚው ተላጃ ሞልቷል። ከትፈው፣ ልጠው፣ አጥበው መብላት ነው። ዛሬ በሀገርሽ እናት እና አባትሽ ዘንድ ብትሄጂ የተጠረበ ጣውላ ነው የምትመስሉት። ለምን እናቃለና ምንም አርጋችሁ ለናላባ ስላልገባችሁ እዛ ተምንም አይቆጥሯችሁ። አሐምድ እያላችሁ ባሎቻችሁ እየለፉ እየወጡ እየገዙ እያመጡ የሚጋፍጡላችሁን በአግባብ እያጠባችሁ እያጸዳችሁ እየከተፋችሁ እየላጣችሁ እየሰራችሁ ብሉ። ዛሬ በሀገራችን ነጭ ጤፍ እንጀራ ማለት ነው በቆንጆ ሽሮ ወጥ ግማሿን ብበሉ ሆዲያችሁ ቁጭ ትላለች። እንኳን አይደለም በአይነት እየበላችሁ ሞሰቡ ትሪ ውስጥ የሚገለበጥ በቃኝ እያላችሁ እየመለሳችሁ፣ አይደለም ግማሽ እንጀራ ይሄ ሁሉ ባልሽ ነው። እናትና አባት ዘንድ አይደለም ልይዘሽ፣ ባዶ ግርሽን ብትሄጂ መጣችብን እንጂ መጣችልን አይሉም። ለምን አረብ ሀገር እንዲሆንሽ ዋጋ አልከፈልሽላቸውም። ህቡ ካምሳ ልብስ እሽእን አማዞን ኑን ልብስ ይህን ሽንቺ ጨርቅ የመሰለ ዳይበር የመሰለ ልብስ ትሰበስቡ ነው የኖራችሁት። ዛሬ እዚህ ላይ ለቤተሰብ ዋጋ የከፈለ ልጅ ሀገር ቢገባ ቤትም ባይኖረው ብርም ባይኖረው ቤተሰብ ያችልይ እኮ ናት ዋጋ ከፍላልኛለች ብሎ ጥሉ አይጥላችሁም። አረብ ሀገር ኖራችሁ ወደ ቤተሰብ ቢረዱት አይጠቅምም? አይ አይጠቅማቸውም። የኢትዮጵያ ሰው ችግር ነው የሚያወራው። የኢትዮጵያ ሰው ለውጥ የለውም። የኢትዮጵያ ሰው አመሰግናለሁ ብሎ አያውቅም እያላችሁ በሼን በአማዞን ልብሳችሁን ብራችሁን የምጨርሱ እህቶቼ ተጠንቀቁ። ዝና ይመታሃል። ኋላ ኋላ ላይ በዘነዘና ችግር ኋላ ዘነዘና ጭንቅላታችሁ ላይ ለሁለት ይከፍላችኋል። ብርም እኮ አለው። የሳቅም የጨዋታም የሁሉም ለዛ አለው የብርም ለዛ አለው። ብሩ ያለ አግባብ ትተዋጡት ያለቅሳል ያለቅስ ያለቅስና የአንባ ተጠራቅሙ ኋላ በዘነዘና ጭንቅላታቸውን ይመታቸዋል። እና አትጨማለቁ። ጥሩ ትዳር ያላችሁ ትዳራችሁን አክብራችሁ ያዙ። ጥሩ ትዳር ለሌለው ጥሩ ትዳር ይወፍቀው። ላላገባ ባል ይወፍቀው። ልጅ ለሌለው ልጅ ይወፍቀው። የኔ መልእክት ይህን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኘው። አሰላሙ አለይኩም ረህመቱላሂ ወበረካቱ